ጽናት በጠዋቱ ቤቷን እያጸዳች ሳለ ሌና ትመጣና እንዴት አደርሽ ትላታለች። ጽናትም እግዚአብሔር ይመስገን በማለት መልሳለች። አንቺ ለኪራ ቁርስ ስር የለትን እኔ ደግሞ ቤቱን አጸዳዋለሁ በማለትም ተናገረቻት። ጽናትም ግራ ተጋባችና የሌና ጸባይ መቀየሩ በጣም አስገርሟታል። ግን ደህና ነሽ ሰሞኑን የባህሪ ለውጥ እያየሁብሽ ነው አለቻት። ምን ነው በጠዋቱ የተነሰውት? እኮ አንቺን ለማገዝ ነው። ደግሞ የማይቀየር ሰው የለም የሞተር ሬሳ ብቻ ነው ሀሳቡና ጸባዩን የማይቃይረው የማይቀይረው። እሱስ ልክ ነሽ፣ እቃለሁ። እኔ ሴተኛ ዳሪ ነኝ፣ ገሌን ሽጬ የምቸረችር። አይ እንደሱ አታስቢ፣ እንደዛ ለማለት ፈልጌ አይደለም! ሊና ጽናትን እንድትጸጸት እያደረገች ነው። ጽናት፣ አንቺ ጥሩ ሰው ነሽ። አንቺ ጅና ቁርስ ስሪ፣ እኔ ያጸደዋለሁ። ጽናትም ወደ ኪችን ትሄዳለች። ሊናም አይ ሰው ሴተኛ ዳሪ ስራ የሚሰራ ይመስላችሁም አይደል! ብቻ አንድ ያቀድኩት ነገር ይሳካልኝ እያለች እየዛተች ነው። ምሩ ቆጭ ብላ ሳሎን እያሰበች ነው። ናሆም ማታ ስለተደወለለት ስልክ ምን ይሆን ምን ተፈጥሮ ይሆን እያለች ነው። ናሆም ተነሳ እና በጠዋቱ እንዴት አደረሽ ካላ በኋላ ናሆሜ፣ ትናንት እንዴት ነበር? የምን ስልክ ነው? ምን የተፈጠረ ነገር አለ? አለችው የምን ስልክ ማታ እናተደወለ አልነበርም እንዴ? አይ ምንም የለም አታስቢ፣ ጎረቤት ታሞ ነው፣ ለዛ ነው እሺ። በሌላ በኩል ሌላ ስልክ እያወራች ነው አይ አለመግባባት እኮ ተፈጥሮ ነው እንጂ ጽናት በጣም ጥሩ ልጅ ነች። ፕሮሰሱን እስከምጨርሰው ነው እንጂ ከዚህ በኋላ ከዚህ ቤት ስወጣ ግን ቤት ውስጥ ያሉትን እንዳለ አቃጥያችሁ ነው መወጣ፣ በተለይ ደግሞ ያናደዱኝን። ግን የኪራ ጸባይ ብቻ ነው አልያዘኝ ያለ። ታዲያስ ገበያ እንዴት ነው? ሀብታ ብታሙንና ጥሩ ጥሩን ያምጣልን፣ ቆንቋና ቆንቋናውን ደግሞ ያረቀልን እያለች እየመረቀች ነው በስልክ። በይ እንግዲህ ፏዝነት ጥበይና ይህንን የከተማ ወንድ አይኑን ከአንቺ ላይ እንዲያሳርፍ አድርገው በቃ ደውልልሽ አለው ትልና ስልኩን ትዘጋዋለች። አይ አሁን እዚህ ሁኜ ነው እንጂ ጀበና ቡና የነበር የምጠጣ። አሁን እንዴት ነው ቅጠሌን የምቀነጠስ? ይች ሲያስጠላ ሙዴ እኮ ጠፋ እያለች ነው ኪራና ናሆን። በሌላ በኩል ካፌ ውስጥ ሆነው ምሩ ምን እንደተደረገችና ማታ ስለምን ስታስብ እንደለም እንደነበረ እያወሩና እየተመካከሩ ነው። ሚስቴ በጣም የዋና ምስኪን ነች በዛ ላይ ደግሞ በጣም ደንግጣ ነበር። በጣም ነው የምታሳዝነው ይላናሆም ሆም አንተ አታስደንግጣት እንጂ ያለው ነው። ይውን ልኬራ ብቻዋን ከምትሆን ለምን ወደ ነጽናት ደውለ ሂጃት አትላትም? ትከፍለኛለህ አለው። ሀሀ ጭራሽ በክፍያ ሆነ። እንግዲው ሽልንግ ይሻልሃል። በክፍያ ካልሆነ ደውዬ ሂጃ አልላትም እያሉ እየተቀላለዱ ነው። በሌላ በኩል ሰኑና ጽናት ጽናትም ለኒና የተፈጠረውን ነገርና ጸባይ እንዳላት እንዲሁም የተቀየረ ነገር እንዳላት ለሰኑ እያወራች ነው። እኔም አንደሱ ልሻለሁ እና እንዳልሹ ቆዳዋን ብትቃይርስ? ሰኒ ላስታርቃችሁ እንዴ? እንዴ አንቺ ደግሞ የእሷን ቆዳ ነው እንዴ ልበሹ? አይኔ ሰው ተለማምጨና ተለማምኖ መኖር አልወድም። ስለዚህ አልታረቅም ትላለች። ሰኑ ምሮ ከእናቷ ጋር ስልክ እያወራሽ ነው ስለ ጤንነቷና ስለ ጤናዋ ከጠየቀቻት በኋላም ከናሆሜ ጋር በጣም ደስ የሚል ህይወት እየኖርኩ ነው፣ በዛ ላይ ደግሞ ተመችቶኛል እያለቻትም ነው። ከሱ ጋር መኖር ገነት ማለት ነው አለቻት። ስልኩን ከዘጋችው በኋላ ናሆሜ፣ አንተ ብደብቀኝም ግን የሆነ ነገር እንዳለ እየተረዳው ነው። ሰኑና ሊና ሊና የተኛችበትን ፍራሽ እያነጣጠፈች ነው። ሰኑ መጣችና ቤት ለምቦሳ አለቻት። ምን ነው መልስ የለም ወይስ ደግሞ አመልሽም? እፍ አየር አጠረኝ አየር ልውሰድ አለች ሊናም ምን እያልሽ ነው እንዴ ደግሞ ጭራሽ እንደዚህ ትናገር ያለሽ ብላ አፍላፍ ገጠሙ እሺ ሰኑ በጣም ይቅርታ እኔ ተሳስቻለሁ ብላም ሊና ይቅርታ ጠይቀቻት። አሁን ትወጫለሽ ከክፍሌ ወይስ ደግሞ እኔ ልውጣ አይ እኔ ወጣለሁ አንቺ ግን እዚህ ተቀመጭ እንዳትወጭ ብላትም ወጣች ሰኔ ሊና አሁን የአንቺ ጸባይ ለጽናት ሰጥቷት ቢሆን ድሮ ነበር የምንገዳደለው አይ ሰኑ አለች። ኪራ ስልክ ይደወልለታል። ካልጠበቀው ሰው ስልክ ይደወልና ዳግኛ ይባላል። ኪራም ሄሎ ማለበል፣ አዎ የኪራ ስልክ ነው። እንዴት ነው ከማላቀው ሰው ጋር ልገናኝ የምችለው? ችግርሽ ምንድን ነው? አላውቅሽም ብሎም ስልኩን ይዘጋዋል። መቼ አሁን፣ ይቅርታ አልችልም። ኪራም ስልኩን ከዘጋው በኋላ ወደ ቤት ሄድና ከጽናት ጋር የፍቅር ጨዋታቸውን ይጫወታሉ። እንዴት ነህ? ትለዋለ ጽናት። በፍቅር ሳስብሽ ዋልኩ በጣም ደስ ይላል። ብላሷም ጥሩ ጥሩ ቃላቶችን መናገር ጀመረች። በቃ ከመጣ ይቀርማ ምሳ አቅርብ፣ እሺ ይልና ያው እየተቃቀቡም ስለነበረ ምሳም አቀርበው እኮ ለቀቅ ስታረገኝ ነው፣ እንዴት አቀርባለሁ? እያለችውም ነበር። ጭራሽ እኮ ፍቅር ሞኝ ነው የሚባለው፣ እውነት ነው፣ ሞኝ አደረገ። እረ ባክህ እያለችውም ይመስላል። ታየው እኔ በአንደበትሽ ብልብሽ ውስጥ ብቻ ልኖር ይላታል። መኖር የምፈልገውም እንደዛ ነው። አሁን አንድ ነገር ቀረኝ ከእኔ ለማምለጥ ሰበብ አትደርድሪ ጠጋ ጠጋ እያለ ሊያቅፋ ሲል ስልክ ይደወልና ወይ ደግሞ እኔና አንቺ አንድ ላይ ስንሆን እኮ የማይቋረጣን ነገር የለም ይላል አሁንም በድጋሚ ያ ስልክ ይደወላል ካቆምንበት እንቀጥላለን እሺ ብሏት ወጣ አንቺ ሴትዮ በስም ተሳስተሻል እንደዛ እንዳይሆን እኔም አላውቀውን ሰው አላገኝም አላልኩሽም ችግርሽ ምንድን ነው ይላታል ንገሪ ምንድን ነው እሷ በስልክ መናገር አልፈለገችም እና ኪራም ዘግቶባት ወደ ውስጥ ይገባል ከትንሽ ደቂቃ በኋላ አገኘሻለሁ፣ እደውላለሁ አላትና ገባ። ጽናትም ምግብ እያቀራረበች ነው። ቆየህ እኮ። እዚው ነበርኩ እኮ ስልክ እያወራሁ። ሰኑ እኮ ራሱ እራበኝ እያለች ነበር። ብታይ ይባለሽ እኮ አስራበኝ እያለች ነበር። አሁን አው ገባኝ። የታለች ታዲያ? አሁን አሁንማ ኬችን ናት ማስታገሻ እየወሰደች ነው። የሚሆን ዳቦ በለውዝ ሰኑን መጣች ጽናትን በቃ ወጡን ለምጠዋለች፣ እና ተነሳች። ሰኑም ቁጭ ብላ ነበር እና አሁንም በድጋሚ ስልክ ይደወላል። ሰኑ ማነች አለችው። ምንም የሥራ ስልክ ነው አላት። በላ አሁን ታጠብና እንብላ። ጽናት በጣም አስቸኳይ ስልክ ተደውሎብኛልና መውጣት ማውጣት አለብኝ ይላታል። ሳበላ ነው እንደምትሄደው? በቃ ግዴታ ነው እናንተ ብሎ የሚሄድበት ቦታ በጣም አስቸኳይ ስለሆነ ነው። ባይሆን ምሩን ጥሯትና ብሎ አብራችሁ እዚሁ ካፌ ነው ደረሽ የምመለሰው ይላቸዋል። እሺ ያሉና ሰኒና ጽናት ምግባቸውን ቀጠሉ። በቃ አበሬሽ ልብላለች እና ጽናትም ቀረባለች። ናሆም ወደ ነኬራ ቤት መጥቶ ነበር። አሁን ጽናት ብታይ ምን እንደምታደርግ ታውቃለህ። ግንባርን ነበር ካልሳምኩ የምትለ ምግብ እኮ አቅርባ ሳልበና ነው የመጣሁት። አንተ እኮ እንደዛ አቅርቢና አርበኛ ሩበኛ ለያልካት እንዳልነበረ ሆኖ ዛሬ ደግሞ ምንም ወደ ውስጥ አገባ። ከዚያው በርጋ ቁመህ ልትየር ነው ይለዋል። የውል ሴቶች እኮ ብላ ስትባል እሺ ካልካቸው በጣም ጥሩ ይሆናሉ። እምቢ ካልክ ደግሞ ችግር ነው ይላል ናሆም። ናሆምም ቆይ ቆያንተ አሁን እንደዛ ማከሬ እና እንደዛ ደውዬ ምንድነው እንደዚህ የዘገየው እያለው ነበር። ከሰኑ ጋር እኮ ወዳደራለሁ ብዬ ባክህ ወዴ ሁላ ሞኛል አለ። ወደ ቤት ከሄዱ በኋላም ንፋፌት እያዘጋጁ ነው። ለምሩ ሰርፕራይዝ ሊዘጋጅላት ይመስላል። ንፋው እንጂ ንፋው እንጂ ንፋፊት ይላል ናሆም። አረባክቶኝ እንዴ ቁጭቆ ተጣመመ እያለ ነው። ቢፈነዳስ ደግሞ ምናምን እያሉም እየተጫወቱ ነው። ይውልህ እኔ አልፈራም ይላል። አሁንም ይሄን ጨርስና ይሄን ፋ እያለው ነው። አሁን የሚያሳስበኝ ነገር የንግስቴ ነገር ብቻ ነው። ማታ እራሱ እኮ ውሃን የሆነችው ውይ፣ ምስኪን በቃ ፈረው እንዳትታመም እያለ ነው። አሁን በጣም እኮ ምስኪን ነች፣ እንደዚህ አይነት ነች። በል ታዲያ አንተ ሆቴል ምናምን ውስጥ ሰርፕራይዝ አታረጋትም ነበር ይለዋል። እኔም እኮ ከዛ መውሰድ አቅደኛ አይደለም ግን ደግሞ ትደነግጣለች እና ከዚሁ ቤት ውስጥ ላዘጋጅ ብዬ ነው ይላል። በለፋይችንና ይላሉ። ጽናትና ሰኑ ቁጭ ብለው እያወሩ ነው። እንዲሁም ሊና አብራቸው ነበረች። ሰኑም አሁን አስቢው ምሩና ናሆም ናሆም እንደዛ ቤቱን አሳምሮ ታገቢኛለሽ ወይ ብሎ በርከክ ብሎ ሲጠይቃት አለች ሰኑ። ሊናም ሰምታቸው ስለነበረ ናሆሜና ምሩ እስካሁን ቀለበት ሳይስሩ ነው እንዴ በአንድ ቤት አብሮ ይኖሩት? አለች ጽናትም አዎ አለች። ሊና እኔ ግን አላደርገውም አለች ሀሳባቸውን ተቃውም አነሳችባቸው ጽናትም ፍቅር እኮ ነው ፍቅር ካለ ደግሞ በቃ ግዴታ አይደለም ቀለበት ቀለበት ስላደረግሽው ያንች ያንቺ ይሆናል ማለት አይደለም አለቻት የፍቅር መሰሪው ቀለበት አይደለም ምንም ቢሆን ቀለበት ካደረገ ለሰዎች የኔ እንደሆነ አሳያችኋለሁ አለች ሊናም ያ ሰው ያንቺ ካልሆነም እኮ መሄዱ አይቀርም ሊና አልተስማማችም ሰኑም አንቺ እዩልኝ እዩልኝ ማለት ትወጃለሽ መሰል መሰላለቻት አይ ለበቀስ እናደርገውማ። እንደዚህ አንገደፍ የሆኑ ሰዎች መጣው የእኛን ህይወት ይቀሙናል፣ ብሽሽት ያደርጉናል። ልውሰደው ይላሉ። ምን ነው ይወስዱብናል። አልሽሳ ተደራሽታችሁ ነው እንዴ አንዱ ሰው ያዛችሁት አለቻት። በቃሽ አለች። እንደዚህ እያወሩም ምሩም መጣች። ሊናም አንቺ እና ናሆሜ አለች። ጽናትና ሰኑ በጣም ደነገጡና፣ እንዴ አሎ ባንድ ምን ሆነ ናሆሜ አለች ምሩም አረ፣ ምንም አልሆንም። ታዲያ ሊና የሆነ ነገር ልትነግሬ ስትል ለምን አስቆማችኋት? አይ፣ ዝም ብላ ነው። እሷ ሲጀምር ስለአንቺና ናሆም ምን ታወራለች? ሊናም እንደዛ ነው አለች። ጥላቸውም ተነሳች። እኔ ሲጀምር ምን ላውራ እችላለሁ? ችግር አለ እንደምሩ? አይ የለም፣ ግን ትናንትና ናሆም የሌሊት ከእናቱ ጋር ስልክ ሲያወራ ነበር። በጠይቀውም አልመለሰልኝም። ሰኑ ወይ ዝም ብሎ ይሆናል። ያው የእናትና ሄልጅ ወሬ ይሆናል አለቻት። እንደዛም አይሆንም ያው ታውቃላችሁ ናሆሚ ቤተሰቦችን ማስደሰት ይፈልጋል እኔ ደግሞ ደስታውን እየነጠኩን ነው ልጅ ይፈልጋሉ እንደዛ ብለሽ አታስቢ የኮ አብዝቶ መጨነቅ ነው አለቻት ሰኖም በቃ ሂጅ ማረፍ አለብኝ አለች ጽናትን ምሳል አቅርብልሽ አለቻት ሰኖም ስታሳዝን ወይ ፍቅር አለች ሊና ኪችን ውስጥ ናት ጽናት ለምሩ ምግብ ለመስጠት ወደ ኪችን ስትመጣ ሊና ሽንኩርት እየከታተፈች ነው ምን ነው አለች ምግብ ልስራ ብዬ እኮ ነው ምሳኮ በላን አይደል? ማለቴ ለእራት ለእራትም ቢሆን በቂ ወጣ። አለ አይዞሽ። ደግሞ ሙያ የላትም ብለሽ ከሆነ ሙያ አለኝ። ቤተሰቦች ቀጥ አርጌ ነው ይዣቸው የኖርኩት። እንግዳ ቢመጣስ ይበቃል። ግን አዎ፣ ምን ነው ጠርተሻል? ሰው እራት ጠረው የሚመጣ ሰው ምናምን ስትይ እኮ ነው። ያው ቤቱ እንግዳ ተቀባይ ነው ብዬ ነው። ያው ልክ እንደኔ። በቃ አለችና ወጣች። ምንድን ነው ደርሶ እንደ ቂጥ ማለት ጎዝጎዝ ማለት። አለይ ጽናትም ሰኑ እና ምሩ መንገድ ላይ ቆመው እያወሩ ነው። አልቆይም አልሻደል ከነጽናት? አዎ አሁን እቤት ሄደሽ ትራስ ተቅፈሽ ለማልቀስ ነው አይደል። አሁንማ እኮ ቀረ ናሆሜን አቅፌ አላቅሳለሁ። እኔ ብቻ ነው የትራስ መታቀፍ ያለኝ? አይ አንቺም ቢሆን እኮ አሁን ተተሸዋል፣ ክብሮም ያለ አይደል? ክብሮም ስትይ ሜሴጁን ሳልመልስለት፣ አለችና በፍጥነት ወደ ስልኳ ሄደች። ሰኑ ክብሮም ለሴቶች ክብር ያለው ሰው ነው፣ ጠበቅ አርገሻዥ አለቻት። አይ አንቺ ደግሞ መንገድ ላይ ነኝ እየመጣሁ ነው እኮ ያለኝ አለቻት። እኛም ብዙ ነገር ተነግሮናል አለች ምሩ። ጽናትና ሌና ጽናት ቁጭ ብላ ሳሎን ላይ ስልኳን እያየች ነበርና ሌና ጣፋጭ እየበላች ነው። ኧረ አታብሽ ጣፋጭ አለቻት። ወድጄ መሰለች ተገድቼ እኮ ነው ሱሴን ለማቆም ነው። ሱስሽን ለማቆም የምታደርገው ጥረት እንዳለ ሆኖ ግን ደግሞ አታብሽ ጎበዝ አለቻት። ለማንኛውም አታሟጋግሽ። ለምን ጥሩ ነገር ሰሰሬ እኮ ጎበዝ ማለት አለብኝ። ወድጄ የገባሁበት ነገር እኮ አይደለም ግን ይገርማላ፣ ሳንፈልግ ወደንበት የገባነው ነገር አልለቅም ሲል ፍቅርና ሶስ እኳ አንድ ናቸው አለች። ይጎዳሉ። ሳታስቢው ይመጣሉ። ሳታስቢው ይይዙሻል። በፍቅር ተጎርተሽ ነው። አይ ሰው ያው አይደለው እወዳለሁ። ቤተሰቦችም ቢሆን ገንዘቤን ብቻ ነው የሚፈልጉት። ገለይን ሽጭ ተሰጣቸው ይቀብሉ ነበር። ከዛ ግን አይንሽን ላፈር አሉኝ። እኔ ሰው አይደለሁም እንዴ? ኪሮቤልን በድጋሚ ስልክ ደወለትና ካፌ ሄዶ ቁጭ ብሎ ነበር። የሆነች ሰው ትመጣና ቁጭ ትላለች። ሰው አለው እናት ይላታል። ኪሮቤል ነህ? አዎ። እንደዛ በስልክ ስታምነ ጫጭቀኝ፣ አሁን ደግሞ አንቱ ብላ ከበርከኝ። አንቺ ነበር። አዎ፣ ይቅርታ ይህ ይቅርታ ለልጄ ነበር የሚገባት። ልጅ ማለት ማነች ልጅ? ቤት የለምናት፣ ጸበል ወሰድኳት፣ ሐኪም ቤት ወሰድኳት። ነገር ግን ኪሮቤል ኪሮቤልን የምትለው እባክህ ልጅን አድንልኝ እያለች እየተማጸናቸው ነው እሷ እንደዛ ወዳህ በፍቅርህ ቁውሽ ብላ አንተ ግን እንደዚህ ተደላለህ እየኖርክ ነው የልጄ ጠላት ላይ አሁን መጥቼ እግሬ እንደፍጭን ነው እባክን ወደ ቤት እንድትመጣና እንድትድን አድርግልኝ እያለችውም ነው። ኬራ ይህንን ነገር ማድረግ አልችልም። በዛ ላይ ደግሞ ልጅሽ ያጠፋችሁን ጥፋት ላንቺ መናገር አይጠበቅብኝም ይላታል። ምን አይነት ጨካኝ ነህ እናት እንደዚህ ስለምንህ አላቸው። የእናትነት ጭንቀትሽ ይገባኛል። ስድስት ወር ሙሉ ተንከራተትኩ አላደርገውም ብሎም ጥሏት ይሄዳል። ሰላም ጤና ይስጥልኝ። ቻናል የቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።